እንግዲህ ቀደም ብሎ እዚህ ወንድማችን ፋኖ በላይነህ ለመግለጽ እንደሞከረው በዛሬው ዕለት በዚህ ሰዓት እዚህ ደብረ ኤልያስ ወረዳ ደብረ ኤልያስ ከተማ ማህል አደባባይ ላይ የተሰበሰብነው እንደምታውቁት በ2015 ግንቦት 18 ቀን እስከ ግንቦት 26 ቀን የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳምን የአብይ አህመድ አገዛዝ ከአራት ኪሎ በቀጥታ ትእዛዝ በመስጠት ከ24 ሺህ በላይ ሰራዊት በማዝመት እናንተ የደብረ ኤልያስ ነዋሪዎች፣ የደብረ ኤልያስ ወጣቶች፣ የደብረ ኤልያስ እናቶች፣ ካህናት፣ አባቶች፣ ሽማግሌዎች እዚህ ስለነበራችሁ አሁን የምናገረውን ስለምታውቁት ነው። ታዝባችኋል፣ አይታችኋል። ከግንቦት 2015 ዓ.ም ምረት ከግንቦት 18 እስከ 26 ድረስ ለደቂቃ ሳያባራ ይህንን የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳምን እዚህ ነፍጠኞች ወይም ጽንፈኞች ይሰለጥናሉ፣ ሳልሳዊ ቴዎድሮስ ይነግሳል፣ ያለም ብርሃን ናቸው ሌላም የሚል ተቀጽላ ስም በመስጠት ገዳሙን፣ መነኮሳትን፣ ጸበልተኞችን፣ አባቶችን፣ እናቶችን የጨፈጨፈበት ቀን ነው። እንደሚታወቀው ያን ያህል በረዶ ሲወርድ እዚህ ለስድስት ተከታታይ ቀናት ያለ ገላጋይ ያን ያህል የእሳት በረዶ በገዳሙ ላይ ሲወርድ፣ በደብረ ኤልያስ ህዝብ ላይ ሲወርድ፣ በደብረ ኤልያስ ወጣቶች ላይ ሲወርድ ይወጣል የተባለ አካል አልነበረም ከገዳሙ። ነገር ግን የእግዚአብሔር አምላክ የቅዱስ ስላሴ ፈቃድ ሆኖ ከ350 በላይ እናቶች፣ አባቶች፣ ሴቶች እንዲሁም ጀግና ልጆች ወጥተዋል። ከዛ ለዚህ እግዚአብሔርን ማመስገን ያስፈልጋል እግዚአብሔርን ማመስገን ያስፈልጋል። ይሄ ቀላል እንዳይመስላችሁ ያኔ ያልተተኮሰ የመሳሪያ አይነት የለም። ዙ23 ተተኩሷል፣ ሞርታር ተተኩሷል ዲሽቃ ተተኩሷል፣ ቢኤም ተተኩሷል። አሉ የሚባሉ በአገሪቱ ያሉ ዘመናዊ የቡድን መሳሪያዎች በሞላ እዚህ ተተኩሰዋል። ከዚ ውስጥ እንኳንስ የሰው ልጅ ቅጠል አዋፋት ይወጣሉ አልተባለም ነበር። ግን ያው የእግዚአብሔር ኃይል ሆነው በእምነታችን የመጣውን አብይ አህመድን ድል አድርገው ምንም እንኳን እናቶች፣ ሴቶች፣ ጸበልተኞች፣ መነኮሳት ዋጋ ቢከፍሉም አሁን ያለው እዚች ቀን ግን እንድንደርስ አድርጓል። በነገራችን ላይ በመላው አማራ በጎጃም፣ በጎንደር፣ በወሎ፣ በሸዋ የአማራ ፋኖ እምቢ ብሎ ወደ ትጥቅ ትግል የገባው ከዚህ ገዳም ድብደባ ማግሥት ነው። ለምን? የአብይ አህመድ ተልዕኮ ሶስት ስለሆነ መሰረታዊ ነገሩ አንደኛው የአማራ ነገድ አባላትን ከመላው ኢትዮጵያ ማጥፋት ነው። አማራ የተባለ ነገድ ሁሉ በአራቱም የኢትዮጵያ ማዕዘናት የሚኖር የአማረኛ ቋንቋ ተናጋሪ የሆነ የዚህ ነገድ አባል የሆነ እንደ ልብ ተዘዋውሮ ስራ እንዳይሰራ፣ እየተፈናቀለ፣ እየተሰደደ፣ እንዲሁም የጅምላ ጭፍጨፋ ጄኖሳይድ፣ ኢትኒክ ክሊንሲንግ፣ የዘር ማጽዳት እየተፈጸመበት የቆየ ስለነበረ ነው። ሐምሌ 27 2015 ዓመተ ምህረት የአማራ ፋኖ በአራቱም የአማራ አፅመ ርዕስቶች እምቢ ለነጻነት ብሎ ነፍጡን ይዞ ምንሽሩን ወልወሎ ጀግና ልጆቹን ከፊት አሰልፎ የተነሳው አንደኛው በዚህ መሰረታዊ ምክንያት ነው። የዚህ ችግር ሰለባ ከሆነው አካባቢ ደግሞ በዋናነት የደብረ ኤልያስ ቀጠናና ህዝብ አንዱ ነው። የደብረ ኤልያስ ማህበረሰብና ፋኖ አንዱ ነው። ሁለተኛው ሐምሌ 27 2015 ዓ.ም ረት የአማራ ፋኖ እና ህዝብ በቃኝ ብሎ የተነሳው የምናመልከውን እምነት የምንጠጋባትን የምንሸሸግባትን ቅድስት የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን እና ነባር የእስልምና እምነት ተከታይ ወንድሞቻችንን መስጅዶችን አብይ አሕመድ ያለ ርኅራሄ ባገኘው አጋጣሚ ሁሉ ስለሚያወድም ነው። ለዚህ በቂ ማሳያ የደብረ ኤልያስ ማህበረሰብ እና ፋኖ እንዲሁም የዚህ የቀጠላ ጎጃም ፋኖ ሩቆ መሄድ የለበት። ለዚህ በቂ ማሳያ በብሔረ ብፁዓን አፄ መልካ ስላሴ አንድነት ገዳም የተፈጸመው ግን በቂ በአሰቦት ገዳም የተፈጸመው ግፍ በቂ ነው። በደጋ እስጢፋኖስ የተፈጸመው ግፍ በቂ ነው። በዝቋላ አቦ የተፈጸመው ግፍ በቂ ነው። ላለፈው ስድስት ዓመታት ያለ ርኅራሄ እናቶች፣ ቀሳውስት፣ አባቶች፣ ሼኮች፣ ሀጂዎች እንዳልነበሩ ተደርገዋል በአራቱም የኢትዮጵያ ማዕዘናት። ስለዚህ ሐምሌ ሃያ ሰባት ቀን ሁለት ሺህ አስራ አምስት ዓመተ ምሕረት የአማራ ፋኖና የአማራ ህዝብ በቃኝ ብሎ ለስርዓቱ የተነሳው በእምነቱ በማንነቱ ስለመጣበት ነው። ሶስተኛው ሶስተኛው እና የመጨረሻው ሁላችንም ልንረዳ የሚገባው ዛሬ የአማራ ፋኖ በአራቱም የኢትዮጵያ ግዛቶች በአማራ ጠቅላይ ግዛቶች ህይወቱን የማይተካ ውድ ህይወቱን ዛሬም ጨምሮ እየከፈለ እየገበረ ያለው ታላቋ ኢትዮጵያ ሀገሩ መሸሸጊያው በደንብ በአጥንቱ ያቆማት አማራው የሚኖረውና የአማራው ቤት እኮ ይሄ ወያኔ የከለለው አማራ ክልል የሚባለው አይደለም። አባቶቻችን ያስረከቡን በረታ አይደለም አካባቢ አይደለም መንደር አይደለም ሀገር ሰርተው ነው የሰጡ። ስለዚህ ሶስተኛው ሐምሌ 27 2015 ዓመተ ምህረት የአማራ ፋኖ በአራቱም ጠቅላይ ግዛቶች እምቢ ብሎ የተነሳው ያቺ አያቶቻችን እና እናጤ ምኒልክ እነ ቀዳማዊ ኃይለ ስላሴ ያስረከቡን ድንቅ ኢትዮጵያ የአማራው መኖሪያ፣ የሌሎች ነገዶች መኖሪያ፣ የሌሎች እምነቶች መሰባሰቢያ ቤት በአብይ አህመድ ሴራ ልትፈርስ ስለሆነ ነው። የሀገር ግዛት አንድነት ችግር ስለገጠመን ነው። በቃ ከዚህ ሶስት መሰረታዊ ነገሮች ውጭ የአማራ ህዝብ ለትግል አልተነሳም። ለዚህ መቋጫው ደግሞ ላለፉት አምሳ ዓመታት ሞክረኗል የተለያዩ አካላት አጤ ምኒልክ ቤተ መንግስት አምሳ ዓመት ለማስተዳደር በሚል ገብተው ነበር ግን አራቱም አምሳ አመታት አምሳ ዓመታትን ኢትዮጵያን ከማፍረስ በዘር ከመከፋፈል አማራውን ከመጉዳት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ከማውደም መስጅዶችን ከማውደም ማንነታችንን ከመቀማት ውጭ ላለፉት አምሳ ዓመታት የመጣ ለውጥ አልነበረም። ዛሬ ግን የአማራ ልጆች በየጉድባው፣ በየጥሻው፣ በየጋራ፣ በየሸንጠረሩ፣ በየበረሃው ዋጋ እየከፈሉ ለዚህ የነፃነት የድል ጎዳና ቀን እያደረሱም ነው። ለዚህ ክብር ይገባል። ለዚህ ትልቅ ሞራል ይገባል። ልታበረቱም ይገባል። ቅድም እንደተባለው በዚህች እንኳን በአጭር ጊዜ የቀኝ ጌታ የፍታ ንጉሴ ክፍለ ጦር አራተኛ ክፍለ ጦር በአራቱም አቅጣጫ ብርጌዶቿ ውጊያ ላይ ናቸው። ከሦስት ከአራት ቀን በፊት ማቻከል ላይ ከፍተኛ ገድል ተሰርቷል። የበላይ ዘለቀ ብርጌድ የማቻከል ፋኖ ከኤልያስ ከስናን ከጎዛምን ከደንበጫና ከሌሎች ወንድሞቹ ጋር በመሆን ከንጉሥ ተክለ ሃይማኖት ጭምር ትልቅ ገድል ሰርተዋል። ከተማውን አስለቅቀው ባንዳን አስለቅቀው የሚያደርጉትን አድርገው ወጥተዋል። ደንበጫ ላይም እንዲሁ። በተለይ በዚህ ቀጠና ይሄ ማህበረሰብ የታደለ ነው። የቀኝ ጌታ የፍታ የንጉሴ ክፍለ ጦርን የመሰለ ለእናምሳ እንደነ መቶ አለቃ አይነት ሰዎችን በቃ ለህይወታቸው የማይሳሱ ለማንነታቸው ለሀገራቸው ቢሚሉ እንደነጋሽ ድረስ የቀስተደመና ብርጌድ ኃላፊዎች እውነቴ ነምላችሁ በተግባር ስላየነው ነው። የታደለ ማህበረሰብ ነው። ከነዚህ ልጆቻችሁ ጋር ወደኋላ ሳትሉ ሳታመነቱ ቅድም ባስቀመጥኳቸው ሶስት መሰረታዊ ምክንያቶች ብቻ ከወንድሞቻችሁ፣ ከልጆቻችሁ፣ ከእምነታችሁ፣ ከሀገራችሁ፣ ከሰንደቃችሁ እምቢ ብላችሁ አብራችሁ ልትቆሙ ይገባል። በዚህ እንግባባለን አይደለም? እናመሰግናለን። እናመሰግናለን። በዚህ አጋጣሚ የብሔረ ብፁዓን አፄ መልካ ስላሴ አንድነት ገዳም ለደብረ ኤልያስ ሕዝብ ራሳቸው የመሰረታችሁት ራሳቸው ያቋቋማችሁት ነበረና ዛሬ ግን ያን ያህል መከራ ደርሶበት ዓለም አይቶታል ጉዱን። አባቶች በስደት ነው ያሉት፣ መነኮሳት በስደት ነው ያሉት። ራሳችሁ ገብታችሁ የተፈጸመውን ይቅርታ ጠይቃችሁ ስሩት። የናንተው ገዳም ነው፣ የናንተው ድህነት የምታገኙበት የነዳያን ወንድሞቻችን የጸበልተኞች፣ የመነኮሳት፣ የእህቶች መሰብሰቢያ ነው። ይህን ታላቅ ገዳም የጎጃም እንብርት ነው። ሴራውን ተዉት። ሌላው የተፈበረከው የብልጽግና ፕሮፓጋንዳ እርሱት፣ ውሸት ነው ያልተሰራ ታሪክ የለም። እዚህ ላይ የዓለም ብርሃን ነው ተብሎ ህትመት ይታተም ነበር፣ የውሸት ፕሮፓጋንዳ እዚህ የነበረው የብልጽግና ካድሬዎች ሲሰሩ የነበረውን ከእናንተ በላይ ምስክር የለም። የታሉ? አሁን እነዛ ውሸት አያችሁት። ለደቂቃ አይቆይ፣ ተደብቆ ትንሽ ሊቆይ ይችላል እንጂ እውነት የሚባል ኃይል ሲመጣ አይቋቋመው። ስለዚህ አትጠራጠሩ። ፋኖን አግዙ፣ ገዳማችሁን ገንቡ፣ አብያተ ክርስቲያናትን ጠብቁ፣ ሌሎች የፈረሱ መስጅዶችም ካሉ ገንቡ። እምነታችንን፣ ማንነታችንን፣ ህልውናችንን ሀገራችንን እንጠብቅ። ለዚህ ቀን ላደረሰን ክርስቶስ ክብር ምስጋና ይሁን። አመሰግናለሁ።